አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ ሁለት በዚች ቀን ወደ ጠንቋዩ በለአም ላከው እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ይጠብቀን አሜን።

በዚህ ዕለት የከበረና የተመሰገነ የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሾሟ ተሿሚ የሆነ የዲሜጥሮስ ድንግልናው የተገለጠበት ሆነ። የመገለጡ ምክንያትም እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ድሊያኖስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት፣ አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ ወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሾም የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረ እና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮሌዮስ ዘንድ ገባ። ቅዱስ ዮሌያኖስም ያዘው ከኔ በኋላ ሊቀ ጳጳሳችሁ እነወ ብሎ ለህዝብ አስረከበው። ስለ እርሱም የእግዚአብሔር መልአክ እንደ ተገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊ ማረቆስ ወንበር ላይ ሊቀጳጳሳት አድርገው ሾሙት። በወንጌላዊ ማረቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቡና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ድሜጥሮስ ተገልጦ እንዲህ አለው። ከህዝቡ የሚያሙህ አሉና ከልባቸው ጥርጥርን ልታርቅ ይገባሃል። ከሚስትህም ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስን አድነ፣ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከወንክስ ወገኖችን ለማዳን ታገል። ማግስት በሆነ ጊዜም ይህ መጋቢ መጋቢት አስራ ሁለት ቀን ነው፣ የቅዱሳንን ቅዳሴ ቀደሰ። ህዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞ እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያም ልኮ ሚስቱን አስመጣት። ከስራው የተነሳ ህዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ህዝቡ አላወቁምና። ከዚህም በኋላ ቅዱስ ዲሜስጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከል ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖው ላይ አኖረ። በእሳቱ ውስጥም ቆሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥ ያለ እሳትም አይቃጠልም። ከዚህ በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያ ውስጥ ጨመረ። ረጅም ጸሎትንም ጸለየ። እሳቱም ለብሶቻቸው ከልብሶቻቸው ምን ምን አላቃጠለም። ህዝቡ አድንቀው እግዚአብሔርን አመሰገኑ። ህዝቡም ይህን ስራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ድሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ እነሆ በአንድነትኛ ሰላሳ ስምንት ዓመት ስንኖር በጋብቻ ስርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። ከዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰወገን ለማንም ከቶ አልገለጥኩም ልገልጠውም ከቷ ልሻም ና ግን፣ እናንተ ከበደል ትዱን ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳ ህዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለማማታቸውም የበደሉትን በደል ይቅር ላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ስራ ከሚጠላ ከሰይጣን እጅ ከእናንተ አይደለምና ትዘኑ አላቸው። ከዚህ በኋላ ባረካቸው፣ ወደ ቤታቸውም ይገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ካዩት ታምራት የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ ከኛ ለዘላለሙ ትኑር አሜን። ሰላም ለዲሜጥሮስ እንተበዲያው ተጽፈ ሀሳብ አዝማን ዘድር ወላ አለፋ አርአየ ዮም ሀይለ ድንጋሌሁ በስምረተ አምላክ አልፋ አቂሮ እሳት በኩፋሩ ወለበሴቱ በአስፋ ለለናፈቁ ህዝብ ከመይ ኩን ተስፋ በዚች ምለት ደግሞ ከፍልስጤም አገር መላዚ በሰማይትነት አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ሰማይት መላዚ ዘምድረ ፍልስጤም ወልደ አጋዚ ምዕረተ ነዳያን ለቡ እንዘ እይስ የዚ ከመታም ክረኒ ና ናዛዚ ቅድመ ይዳደቀኒ ሊተ እደሞት አሃዚ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዝች ቀን ልብጥያ በሚባል አገር የከበሩ አርባ አራ ሰማዕት በሰማዕትነት አረፉ። በዚችም ቀን ደግሞ ክርስቶሳ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስ የመቃስስን የእስክንድርያው የመቃርዮስን የስደታቸውን መታሰቢያ ያከብራሉ። በዚችም እለት ደግሞ በእስክንድሪያ ሊቀ ጵጵስና ለተሾሙ አባቶች አስራ አራተኛ የሆነ የእስክንድሪያ ሊቀጳጳሳት ቅዱስ አባት ዲዮናሲዮስ አረፈ። ዛቅረብ ኩማ ይሌታ ዘኪሪያ የላፈም እንደተጸምዱ ከዘልፈ ለላ ነብቶ ከዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሆርያት ሰባካያን ሰማይቱ ጻድቃን ወመላይት ትጓሃ እንደናግላዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልይቆንስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይ ደርስ ወለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተ ሙማርያ መራቂ ተኩልም ባይስ ቡረይ መሀረነ ኢየሱስ ክርስቶስ ታምሪሁ ለቅዱስ ሚካኤል ሊቀ መላእክት ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ተፈጥሮ ከነደ እሳት የሚሆን ብዙ የሚያመሰግኑት የምስጋና ባህር እንደ ነጎድጓድ ሚጮህ እጅግ ከሚያስፈራ ከልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከከ ለሰው ልጅ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ፣ ቸነፈር ያድነን። የምስጋናው ነጠብጣብ ልዩ ነው። መጎናጸፊያው ነጭ ነው። ፈርጥ ያለበት ነው። መብረቅ ነው። ጨለማን እየለበሱ ከሚያጠቁ ሰራዊተ ሰይጣናት አጋዲሞስ ቆራርጦ ይጣላቸው። የቤተ ክርስቲያን ልጆች የምንሆን እኛን በፍርድ አደባባይ እንዳናፍር በቸርነቱ ይጎብኘን እጁንም ዘርግቶ ይባርከን ከዛሬ እስከ ዕለተ ምጻት ድረስ በየዘመኑ የሚተካውን ትውልድ እስከ ልጅ ልጅ ያለውን ትውልድ ከሲኦል ሞገድ ያድነን በዘላለሙ አሚን። ሁለት አይኖቹ የታወሩ እንዲሁም በልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት አገር እንደነበረ ተነገረ። በቅዱስ ሚካኤል በዓል መታሰቢያ ቀን የሚከበርበት እለት ደረሰ። እርሱም ልጆቹና ቤተሰቦቹንም ጠርቶ ኑና የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተክርስቲያን እንሄድ ታላቅ የሚሆን በዓል የሚከበርበት ቀን ደርሷልና አላቸው። እንዲሁም በኢየሩሳሌም ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጫወት ዘንድ ከሙሽራው ሰርግ ተገኝተን ከማዕዱ በልተን ጠጥተን እንረካ ዘንድ ስጋውን ደሙን ተቀብለን ልጅነት እናገኝ ዘንድ እስከ ዘላለሙ በእውነት ያለ ሐሰት አላቸው። በዚያን ጊዜ ያ ሁለት አይኑ የታወረው ሰው ወደ ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያኑ ቀን ሌሊት በቅዱስ ሚካኤል ሴልፊ ሲጸልይ አደረ። ከዚያም የጌታችን የኢየሱስ ክርስቶስ ወንጌል መንግስትንም ወንጌል መንግስት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ልቅሶና ጩኸት እንባውን እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመር። የመላይት አለቃ ጌታ ኢየሱስ ክርስቶስ ሆይ ስለ ሰው ልጅ ይቅርታር በእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የአይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይ ልዘንድ ወደ አንተ ማጸናለሁ እርሱ ሁሉን ማድረግ ይቻለዋልና ቀድሞም የሰውን ስጋ በመልበስ በምድር ላይ ሲመላለስ ድንቅ ድንቅ ተአምራትን አድርጎ ድውያንን ፈውሷል ሙታንን አስነስቷል የእውራንን ማይ አይን አብርቷል ከእናቱ ማህጸን ያለ ዐይን ተፈጥሮ የተወለደውን አይን ተፈጥሮ በብርሃን ሰጥቶታል። አሁንም ያንተ ፈቃድ ሆኖ እግዚአብሔር አምላክ ትለምነው ከዚህ ደዌ እንደሚያድነኝና ለአይኔም ብርሃን እንደሚሰጠኝ አምናለሁ። ደግሞም ከዚህ ደዌ ብፈወስ በየወሩ በ12 ቀን በዓልህን እንዳላከብር መታሰቢያን እንዳላደርግ ከዚህ ዓለም በሞት እስከንለይበት ድረስ የቤተ ክርስቲያን አገልጋይ እንደመሆን ቃል እገባልሃለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተ ክርስቲያኑ ውስጥ ቆሞ በሚጸልይበት ቦታ ተኛ። መንፈቀ ሌሊት በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ፣ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ በመጣ ጊዜ ቤተ ክርስቲያኒቱ በብርሃን ተመላች። በስተግርጌውም ቆሞ ያ ሰው ቀስቅሶ ከእንቅልፉ አነቀው። ከዚያም መልአኩ ቅዱስ ሚካኤል እነሆ፣ እግዚአብሔር ከደው የፈጽሞ አድንሃል፣ አይንህንም አብርቶልሃል። ነገር ግን የተሳልከውን ብፅዓት ያደረግከውን አትርሳ ሲል አስጠነቀቀው። ይህንንም ብሎት በእጁ ዳሶት የእንጨት ቅርፊት የሚመስል ከአይኑ ላይ እንደወደቀ ቀትርም በሆነ ጊዜ አይኖቹ ተገልጠው እንደ ቀድሞ ብርሃንን አየ። በታላቅ ደስታ ፍስሐ እግዚአብሔርንም አመሰገነ። በቤተ ክርስቲያኒቱም የተሰበሰቡ ሰዎች ሁሉ ይህንን ተአምራት ባዩ ጊዜ የመላእክት አለቃ ቅዱስ ሚካኤል በሚሆን በቅዱስ ሚካኤል ጸሎት ኃይል እየተደነቁ ለዘላለሙ ምስጉን የሚሆን እግዚአብሔርን በፍጹም አመሰገኑት። ያ ከደዌው የተፈወሰው ሰው የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት በሰላም አርፎ መንግስተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተ ክርስቲያን ሲያገለግል ኖረ። የክርስቲያን ወገኖች ይሆን እኛንም ከሰይጣን ተቃውሞ ያድነን ይጠብቀን። የመላኩ የቅዱስ ሚካኤል አማላጅነትና በረከት አይለየን ለዘላለሙ አሜን።